ጤና ይስጥልኝ የተከበራችሁና የተወዳችው የኢትዮ ኒውስ ቤተሰቦች እለት ዜና ውጃችን ነው ጀምረዋል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ ማርስ ዜናዎችን ነግራችኋለሁ። ኢትዮ ኒውስን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። አብራችን ይቆዩም። በአማራ ክልል በርካታ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። አገዛዙ በቋራ ቀጠና ዛሬ የተጠናቀረ የድሮን ቅኝት እያደረገ መሆኑ ነዋሪዎች ነግረውናል። በሌላ በኩል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳዳሪ ሆነው በብልጽግና አገዛዝ ተሾሙት አቶ አሸተ ደምለው ለህወሓትና መንገድ ጠራጊ ኃይሎች ትግል ጊዜው አሁን ነው ሲሉ ተናግረዋል። ዝርዝር አዘጋጅተናል። በትግራይ ችግር ውስጥ የውጭ ኃይሎች በማስገደድ ሚና ሊጫወቱ ይችላሉ ሲሉ ሌተናል ጄኔራል ታደሰ ወረደ ተናገሩ። አሸናፊና ተሸናፊ የለም ያሉት ወዲ ወረደ በውስጣችን ያሉ ችግሮች የሌላ ኃይል ድጋፍ የሚያስፈልጋቸው አይደለም ሲሉ ተደምጠዋል። በሌላ በኩል አቶ ጌታቸው ረዳም እኔ ላይ እርምጃ ለመውሰድና ለማስወገድ አስበው ነበር ሲሉ ተናግረዋል። አቶ ጌታቸው መቀለን ከለቀቁ በኋላም ሁለት ወታደራዊ አመራሮች አመለጠን እያሉ ሲቆጩ ሰምቻለሁ ማለት በዝርዝር ተናግረዋል። በዚህም ላይ ተጨማሪ አዘጋጅተናል። ኢትዮጵያ ለደቡብ ሱዳን ህዝቦች የምታደርገውን ድጋፍ አጠናክራ ትቀጥላለች አሉ አብይ አህመድ። ላለፉት አስር ቀናት ከሚዲያ ተሰውረው የቆዩትና የብልጽግናው መንግስት መሪ የሆኑት ጠቅላይ ሚኒስትር አብይ አህመድ ዛሬ በማኅበራዊ ሚዲያቸው ብቅ ለወትሮ በቀን ሶስት ጊዜና አራት ጊዜ በላይ የሚታዩት ጠቅላይ ሚኒስትሩ የትደው ነበር የሚለውን ጨምሮም በዝርዝር እናያለን። በትግራይ ክልል የሚገኙ መጠለያ ጣቢያዎች ማስተናገድ ከሚችሉት በላይ እየተጨናነቁ እንደሚገኙ አይ.ኦ.ኤም አስታወቀ። በመጠለያ ጣቢያዎች የሚገኙ የተፈናቃዮች ቁጥር መጠለያዎቹ ሊያስጠልሉት ከሚችለው ቁጥር በላይ መሆኑንም ተጨናንቋል ሲል ገልጿል። በዚህም ላይ ተጨማሪ አዘጋጅተናል። የትራምፕ ታሪፍን ተከትሎ ከ50 በላይ ሀገራት ለመነጋገር መጠየቃቸውን የአሜሪካ ባለስልጣናት ተናግረዋል። የፕሬዝዳንቱ ታሪፍ ተከትሎ የአሜሪካ አክሲዮን ገበያ ከፍተኛ ቅናሽ ያሳየ ሲሆን የዓለም ገበያ ላይም ለውጦች ታይተዋል ትብሏል። በዚህም ላይ ተጨማሪ አለን። ተመልካቾቻችን ወደ ዝርዝሩ አልፋለውም፣ አብራችሁ ይቆዩ። በአማራ ክልል በርካታ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። አገዛዙ በቋራ ቀጠናም የተጠናከረ የድሮን ቅኝት እያደረገ መሆኑን ነዋሪዎች ተናግረዋል። በሌላ በኩል የወልቃይት ጠገዴ ሰቲት ሆመራ ዞን አስተዳዳሪ ሆነው በብልጽግና አገዛዝ ሾሙት አቶ አሸተ ደምለው ለህወሓትና መንገድ ጠራጊ ኃይሎች ትግል ጊዜው አሁን ነው ሲሉ ተናግረዋል። በምዕራብ ጎንደር ዞን ቋራ ወረዳ ከፍተኛ ወታደራዊ እንቅስቃሴ እየተደረገ መሆኑን የፋኖ የመረጃ ምንጮች ተናግረዋል። አገዛዙ በቋራ የተለያዩ አካባቢዎች በተለይም ሽንፋም ቀጠናም ከዛሬ ማለዳ ጀምሮ የተጠናከረ የድሮን ቅኝት እያደረገ እንደሚገኝም ሁኔታ አልታወቀውም በሽንፋ ከተማ ዙሪያ ከፍተኛ ወታደራዊ ስምሪት በአገዛዙ ጦርና በፋኑ ኃይሎችም ይታያል የሚሉት የመረጃ ምንጮች በአካባቢው ሁሉም ቀጠና ላይ ትላንት ምሽት ከባድ ውጊያ ተደርጎ በርካታ የአገዛዙ ወታደሮች መገደላቸውም ተከትሎ ነው ዛሬ ውጥረቱ አይሏል ያሉትም አገዛዙ በቋራ ቀጠና ደለጎ ከተማን ጨምሮ በዋና መንገዶች ላይ ወታደራዊ እንቅስቃሴ እያደረገ እንደሚገኝ ነው የአካባቢው መረጃ ምንጮች ለኢትዮ ኒውስ የተናገሩትም ከሁለት ቀናት በፊት አይሰድ የተባለ የወረዳ አካባቢ የፋኑ ኃይሎች የፈጸሙት ጥቃት በከባድ ወታደራዊ ተሽከርካሪዎች ጉዞ ላይ የነበሩ ወታደሮች በሙሉ መገደላቸውን ተከትሎ አገዛዙ ሰባት ንጹሐን ላይ የበቀል እርምጃ መውሰዱ መዘግባችን ይታወሳል። በተመሳሳይ ታዲያ በጎጃም ቀጠና በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ አጠናክሮ መቀጠሉ ለማወቅ ተችሏል። የፋኖ ኃይሎች በከፍቱት የተቀናጀ ጥቃት በምዕራብ ጎጃም ዞን ሰከላ ወረዳ ግሻ አባይ ከተማን በመቆጣጠር የአገዛዙ ኃይል ላይ ከፍተኛ ወታደራዊ ጉዳት ማድረሳቸውን አስታውቀዋል። አምስት የፋኖ ብርጌዶች በቅንጅት ከተማ ላይ ከበባ ማድረግ ያገዛዙ ጦር ላይ ይዞት የነበረውን ወታደራዊ ምሽግ አስለቅቀዋል። ከፍተኛ ሰብአዊ ጉዳት ማርሰዋል ሲሉ ነው የፋኖ የመረጃ ምንጮች ተናገሩት። አማራ ፋኖ በጎጃም በበኩሉ በውጊያው በርካታ የአገዛዙ ወታደሮች ከመገድላቸው ተጨማሪ የጦር መሳሪያዎች ብዛት ማረካቸውን አስታውቋል። በተያያዘም ከዳንግላ ከተማ ቅረብ ርቀት ዘለሳ የተባለ አካባቢ የፋኖ ኃይሎች የፈጸሙት የደፈጣ ጥቃት ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷል ተብሏል። በተለይም የአድማ ብተና ፖሊስና ሚኒሻ አባላት ላይ የደረሰው ጉዳት ከፍተኛ ነው ሲሉ የመረጃ ምንጮች ተናግረዋል። በተመሳሳይ በይልማና ዴንሳ ወረዳ ይዞራና ሮብ ገበያ ለሰዓታት የዘለቀ ውጊያ መደረጉም ታውቋል። በውጊያው ቀጠና በሚገኙ አካባቢዎች የንጹሐን ንብረት ላይ ዘረፋ መፈጸሙን የታወቀው በዚሁ ቀጠና ከአዴት ከተማ ወደ ጎሽዬ ሲንቀሳቀሰው ነበረ የአገዛዝ ጦር ላይ ትላንት ምሽት 12 ሰዓት ጎሽዬ መግቢያ የደፈጣ ጥቃት ተፈጽሞ ወታደሮች መገረላቸውን የአካባቢ መረጃ ምንጮች ሌትዮንስ ተናግረዋል። በተመሳሳይ በምስራቅ ጎጃም ዞን አነደድና ደጀን ወረዳም ትላንትናና ዛሬ ውጊያ መደረጉን የመረጃ ምንጮቻችን ምንጮቻችን አስታውቀዋል። በዚህም ባነደድ ጨንገፎና በደጀን ገባ አካባቢ ከፍተኛ ሰብአዊ ጉዳት የተመዘገበበት ውጊያ መድረጉም ታውቋል። በሌላ በኩል በወሎ ቀጠና ጓርላ ወረዳ ሀሙሲት ከተማ በሚገኘው የአገዛዝ ጦር ላይ ይፋ ነው ኃይሎች ጥቃት ፈጽማቸው ሰምቷል። በዚሁ ጥቃት የአገዛዝ መከላከያና አድማ ብተና ፖሊስ አባላት መገደላቸውም የተሰማው ጥቃቱ በሌሊት መፈጸሙን የሚገልጹት የመረጃ ምንጮቻችን በዚህም ከሌሊቱ 6 ሰዓት እስከ ንጋት 12 ሰዓት የዘለቀ ውጊያ ተደርጓል ብለዋል። በሌላ በኩል የወልቃይጠገዴ ሰቲት ሁመራ ዞን አስተዳዳሪ ሆነው በብልጽግና አገዛዝ የተሾሙት አቶ አሸተ ደምለው ለህወሓትና መንገድ ጠራጊ ኃይሎች ትግል ጊዜው አሁን ነው ሲሉ ተደምጠዋል። ሆኖም አቶ አሸተ የህወሓት መንገድ ጠራጊ ሲል የጠሯቸው የትኞችን ኃይሎች እንደሆነ ግን በግልጽ አልተናገሩም። አስተዳዳሪው አንድ እንደ ብዙ ብዙ እንደ አንድ በሚል መሪ ሀሳብ የወልቃይጠገዴ አማራ የማንነትና ወሰን አስመላሽ ኮሚቴ የዞንና የወረዳ አመራሮች ወቅታዊ ሁኔታዎችን ለመገምገም ስብሰባ መደረጉን በመጥቀስ ጥያቄያችን በህግ የማጽናት ኃላፊነታችንን ላይ ለአፍታም ቢሆን የማንዘናጋበት ወቅት ላይ ነን ሲሉ አስታውቀዋል። አቶ አሸተ ደምለው በሚያስተዳድሩት ቀጠና እየሰለጠነ የሚመረቀው የሚኒሻ ኃይል የተከዜ ዘብ የሉዓላዊነት መጠበቂያ ሲሉም ጠርተውታል። በወልቃ የተላለፉት ሳምንታት የሰለጠኑ የቆዩ የሚኒሻ አባላት ትላንት ኮሎኔል ደመቀ ዘውዱና ሌሎች አመራሮች በተገኙበትም ምረቃቸውን አስተዳዳሪው እወቁልኝም ብለዋል። በትግራይ ችግር ውስጥ የውጭ ኃይሎች በማስገደድ ሚና ሊጫወቱ ይችላሉ ሲሉ ሌተራል ጀነራል ታደሰ ወረደ ተናገሩ። አሸናፊና ተሸናፊ የለም የሚሉት ሌተራል ጀነራል ታደሰ ወረደ በውስጣችን ያሉ ችግሮች የሌላ ኃይል ድጋፍን የሚፈልጉም አይደሉም ይላሉ። በሌላ በኩል አቶ ጌታቸው ረዳ እኔ ላይ እርምጃ ለመውሰድና እኔን ለማስወገድ አስበው ነበር ሲሉ ተናግረዋል። አቶ ጌታቸው መቀለን ከለቀቁ በኋላ ሁለት ወታደራዊ አመራሮች አመለጠን እያሉ መቆጨታቸውን አረጋግጫለሁ ብለዋል። በትግራይ ክልል በህወሓት አመራሮች መካከል የፖለቲካ ቀውስ አሁንም አልረገበም። ይህ የፖለቲካ ቀውስ በየጊዜው አሁንም የቀጠለ ሲሆን አመራሮች የፖለቲካ ችግሮችን አስመልክቶ የሚሰጧቸው አስተያየቶችም ቀጥለዋል። በትላንትና እለት የቀድሞ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳና ምክትላቸው የነበሩት ሌተናል ጄኔራል ታደሰ ወረደ ያደርጓቸው ንግግሮች ዛሬ አነጋጋሪ ሆኖ ቀጥለዋል። በትግራይ አሸናፊ ሆነ ተሸናፊ የለም የሚሉት ሌተናል ጄኔራል ታደሰ ወረደ የትግራይ ወታደራዊ ኃይሎች አዛዥ ሲሆኑ የሌሎች ኃይሎች የጣልቃ ገብነትን በተመለከተ ስጋታቸው ይናገራሉ። ፕሬዚዳንቱ ይሆናል ተብለው በህወሓት የተመረጡትና እስካሁን ያልተሾሙት ሌተናል ጄኔራል ታደሰ ወረደ አሁን ላይ ያሉ ጉዳዮችን በተመለከተ በሚዲያ ሲናገሩ ይህ የመጀመሪያቸው አይደለም። በትግራይ ችግር ውስጥ የውጭ ኃይሎች በማስገደን ሚና ሊጫወት ይችላሉ ማለት ስጋታቸውን ገልጸዋል። በትላንትናው እለት በመቀለ በሚገኘው ሰማዕታት ካሁልት ለምራና ለትምህርት አመራሮች ሽልማት አሰጣ ስነ ስርዓት የተከናወነ ሲሆን በክብር እንግድነት የክልሉ ጊዜያዊ አስተዳደርና ምክትል ፕሬዚዳንት የነበሩት እንዲሁም የሰላምና ጸጥታ ሴክሬታሪያት ታደሰ ወረደ ተገኝተው ነበረ። ጀነራሉ እንደዚህ አይነት ሽልማቶች በሌሎች ዘርፎችን መቀጠል አለባቸው ሲሉ የተደመጡ ሲሆን ትግራይ ከፍተኛ ፖለቲካዊ ማህበራዊና ኢኮኖሚያዊ ቀውስ ውስጥ ትገኛለች ብለዋል። ጀነራል ታደሰ ንግግራቸውን በመቀጠል በውስጣችን የተፈጠሩ ችግሮች ሌሎች የውጭ ኃይሎችን እንድንፈልግ ምክንያት አይሆኑም ካሉ በኋላ ይህንኑ ችግር ተገን በማድረግ የውጭ ኃይሎች ማስገደድ ሚና ሊጫወቱ እንደሚችሉ ስጋት አለኝ ብለዋል። እነማን እንደሆኑ በግልጽ ያልተናገሩት ጀነራል ታደሰ ታደሰ ወረደ በትግራይ ውስጥ ማንም ያሸነፈ መሆነ የተሸነፈ ያሳልፍ ኃይል የለም ሲሉም ነው የተደመጡትም። ስለዚህ ትግራይን አሸናፊ ለማድረግ ሁሉንም ልንረባረብ ይገባን። ለትግራይ ችግር መነሻ ፖለቲካዊ እንደመሆኑ ሰላማዊና ፖለቲካዊ መፍትሔ አለው። የትግራይ ችግር በሌላ መንገድ ለመፍታት መሞከር ተቀባይነት የለውም ሲሉም ተደምጠዋል። ሌተራል ጀራል ታደሰ በመቀጠልም የተከሰተውን ውድቀት የአንድ ግለሰብ ወይም ድርጅት ብቻ ሳይሆን የሁላችንም፣ ስለዚህ በጋራ ልንፈታው ይገባል ይላሉ። ሌተራል ጀራሉ በተደጋጋሚ ችግሮቻችን በሰላም ይፈታሉ ማለታቸውን የቀጠሉ ሲሆን አንዳንድ በሰራዊት ውስጥ ያሉ አመራሮች ደግሞ ችግሮች በውጊያ ሊፈቱ ይችላሉ የሚል ሐሳብን ሲያቀርቡ ይደመጣሉ። ከዛም አልፎ አቶ ጌታቸው ረዳ ከስልጣን መወገዳቸውን ተከትሎና ወታደራዊ ኃይሉ ለእነ ዶክተር ደብረጽዮን ያሳየውን ቀናይነት በተመለከተ አንዳንድ የሰራዊት አባላት ራሳቸውን ከሰራዊቱ እያገለሉ የትጥቅ ትግል እንጀምራለን በሚል እንቅስቃሴ ላይ መሆናቸውም ይታወቃል። ነባሩ የትግራይ ክልል ጊዜያዊ አስተዳደር ጊዜው አልፎበታም በአዲስ ይተካል። ከተኪው ጊዜያዊ አስተዳደር ያልተጠናቀቁ ስራዎችን የሚያከናውነዋል ይሆናል። ችግሮችን መፍታት ኃላፊነት አልጣልበታም በዚህ ረገድ የፖለቲካ ፓርቲዎችና ሌሎች አካላትም ድጋፍ ማድረግ ይኖርባቸዋል ይላሉ ሌተናል ጀነራል ታደሰ ወረደም። በተደጋጋሚ እንዲህ አይነት ሀሳቦችን የሚያቀርበው የትግራይ ሙራ ማህበርም በአሁኑ የሚሸመው የጊዜ አሰራር ውስጥ ሙሉ ለሙሉ ለአንድ ፓርቲ ሊሰጥ አይገባም ብሏል። ማህበሩ በተለይም በዋናነት ይህን ሀሳብ ያቀነቀነ ሲሆን በትግራይ ሰራዊት ፖሊስና ሚሊሻ መካከል ግልጽ መስመር ሊሰመር ይገባል ብሏል። ይህ በእንዲህ እንዳለው አቶ ጌታቸው ረዳም ከመቀለ ስወጣ አመለጠን ብለው እየተቆጩና እኔ ላይ እርምጃ ለመውሰድ ያስቡ ወታደራዊ አመራሮች አሉ ማለት በግልጽ ተናግረዋል። አቶ ጌታቸው ረዳ በተለያዩ ሚዲያዎች ፖለቲካዊ አስተያየቶቻቸውና በስልጣናቸው ዘመን የገጠሟቸውን ችግሮች በተመለከተ ማብራራታቸውን ቀጥሏል። በዩኤምዲ ሚዲያ ለቀረበላቸው ጥያቄ በሰጡት ምላሽ እርምጃ ሊወሰድባቸው እንደነበረ ተናግረዋል። ባለፉት ሁለት ዓመታት ያልጠበቅከው መጥፎ የምትለው ነገር ምን አጋጠመ? በተቃራኒ ሲያጋጠመ ጥሩ ነገር ምንድን ነው ተብሎ የተጠየቁት አቶ ጌታቸው ረዳም ያልጠበቁት መጥፎ ነገር በመጨረሻ ወደ አዲስ አበባ ሲሄድ ያጋጠሜ ነው ከሁሉም የባሰ ይላሉ። አቶ ጌታቸው ረዳም በተለይም ደግሞ ኬላ ዘርግተው ፕሬዚዳንት የሚያግቱ መሆናቸውን አላውቅም በማለት እሳቸውን ከስልጣን ለማባረር የተንቀሳቀሱ ሰዎችን ተችተዋል። ምንም ይሁን ምን ይህ ነውር የሆነ ነገር ነው የሚሉት አቶ ጌታቸው ረዳም የትግራይ ህዝብ ህግ አክባሪ ነው፣ ስርዓትን ያከብራል። በዋናነትም ደግሞ ለባለስልጣን ያለውን አመለካከት አውቃለሁ። ይህ ከየት እንደመጣ አስገርሞኛል ይላሉ። ከመንገድ ላይ ፓትሮል ይዘው ፌዴራል ፖሊስ አልፎ መጥተው ለኤርፖርት ሴኩሪቲ ደውለው ሊይዙ ይጠይቀዋል። ይህንን ያደረገው አወጣኝ የተባለ የሰራዊቱ ኮር አመራር ነው። ሊይዙ ነበር ማለት ነው፣ አምልጫለው ይላሉ። በኋላ እንደ ሰማሁት ቀጥሎ ያሰቡት ነገር ነበር የሚሉት አቶ ጌታቸው በማምለጥ የተብሳጭተው ሁለት የማከብራቸውና ትልልቅ ሰዎች የምላቸው በስልክ ተደዋውለው እንዴት ያመልጥናን? በማለት ሲነጋገሩ አዳምጫለው። የነበረውን ነገር እኔን እስከ ማስወገድ ድረስ እቅድ ነበራቸው። ይህንን ተረድቻለሁ ይላሉ። በግልጽ ቋንቋ ነው ይህንን ጉዳይ የሰማሁት። ሰልጣ አቶ ጌታቸው ረዳ አሁንም ቢሆንን አከብራቸው የነበሩ ሰዎችን አድርገዋል፣ ማለት ተችተዋል። የሚያደርጉት ህግና ስርዓትን በደንብ የሚያውቁ ሰዎች ናቸው ካሉ በኋላ ለነገሩ መቼም ቢሆን በኦሮሚያም ስታደርገው ከነበር ወይም በሌላም ቦታም ስታደርገው ከነበረ እዚህ ትግራይ ውስጥ የማታደርግበት ምንም ምክንያት አይኖርም በማለት ጨምረው ገልጸዋል። ወታደራዊ አመራሮች ናቸው ን የሚያደርጉት የምልጣቱ ጌታቸው ስሰማ በጣም ገርሞኛል። እስከ አውሮፕላን ድረስ መጠው ወታደር በፓትሮል ይዘው መጥተው ሊይዙኝ ጥረት አድርገዋል። መቼም ከመስታወት ሰብረው አውሮፕላኑ ማውረድ አልነበረባቸውም። የቀራቸው እሱ ነው ይላሉ። ከቅርብና ከማምናቸው ሰዎች እኮ ብዙን መረጃ እሰማ ነበረ። ሰላይ መድበውብኛል ይሉ ነበር። እኔ ግን ይህንን ይሰሉኛል ወይስ ምንድን ነው ከኔ የሚያገኙት የሚለው ብዙም ትኩረት አልሰጠሁትም፣ በማለት ያልጠበቁት ክስተት ነው ይላሉ። አቶ ጌታቸው ረዳ ግና በተመደቡ በሁለቱ ወሬ ባንዳ ይሉ ይጀመር በማለት የሚከሷቸው የነዶክተር ዶክተር ደብረጽዮን ቡድን አሁን ላይ በክልሉ ያለውን ችግር አባብሰዋል ሲሉም ተናግረዋል። በዚሁ ቃለመጠይቃቸው በዋናነት በትግራይ ያለው ችግር በአሁኑ ሰዓት እጅግ ተወሳ አሳስቧል ይህንን ያደርገው ደግሞ በትግራይ የፖለቲካ ጡረታ የሚወጡበት ሁኔታ አለመፈጠሩና ስልጣን በዋናነት የሙጥኝ በማለታቸው ማለት የቀድሞ ጓዶቻቸውን ተችተዋል። ኢትዮጵያ ለደቡብ ሱዳን ህዝቦች የምታደርገውን ድጋፍ አጠናቅራ ትቀጥላለች ሲሉ አብይ አህመድ ተናገሩ። ባለፉት አስር ቀናት ከሚዲያ ተሰውረው የቆዩት የብልጽግናው መንግስት ጠቅላይ ሚኒስትር ዛሬ ወደ ሚዲያ ብቅ ብለዋል። ለወትሮው በየቀኑ ሶስት ጊዜና ከዛም በላይ በሚዲያ ወይም ፎቶ መነሳት ካልያም ደግሞ ቪዲዮ መቀረጽ የሚለቁት አብይ አህመድ ባለፉት አስር ቀናት ይህንን የተለመደ እንደ ዋና ስራ የሚቆጥሩ ተግባራቸው አለማድረጋቸው አነጋጋሪ ነው ቆይቷል። በእርግጥ የአንድ ሀገር ጠቅላይ ሚኒስትር ለአስር ቀን አይደለም ለአስር ቀን አይደለም ለመቶ ቀናትን ቢጠፋ ስራውን እየሰራ ተብሎ የሚታሰብበት አለም ያለ ቢሆንም እሳቸው ግን የሚሰሩትን የሚያዙትን ለበታች አመራሮቻቸው የሚያወርዱትን አሰራር ጭምር በሚዲያ የሚያደርጉ በአንድ ቀን በሁሉም የአገሪቱ ሚዲያዎች በተለያዩ አልባሳት የሚከሰቱ በመሆናቸው ለአስር ቀናት መጥፋታቸው የጤና ነው ወይ ተብሎላቸው ነበር። ለሳቸው ንግግር የሚያመቹ ለመታየት ፎቶ ለመነሳትም ሆነ የሚያስችሉ በርካታ ሁነቶች የነበሩ ቢሆንም በነዛ ቦታዎች ላይ ያልታዩት የብልጽግናው ጠቅላይ ሚኒስትር ኢትዮጵያ ለደቡብ ሱዳን ህዝቦች የምታደርገውን ድጋፍ አጠናክራ እንደምትቀጥል በፌስቡክ ገጻቸው ፎቶግራፍ አስደግፈው ዛሬ ጽፏል። የደቡብ ሱዳን ምክትል ፕሬዚዳንት ቤንጃሚን ቦልሜል ከሀገሪቱ ፕሬዚዳንት ሳልቫኬር ማ ማርዲያት ይዘውት የመጡትን መልእክት ተቀብያለሁም ብለዋል። መልእክቱ ምንድነው የሚለውን በግልጽ ባያብራሩም ደቡብ ሱዳን በአሁኑ ሰዓት የእርስ በርስ ጦርነት ሊንስሳባት ጫፍ ላይ ያለች ሀገር በመሆኗ የተባበሩት መንግስታትን ጨምሮ በርካታ የዓለም ሀገራት እናም ተቋማት ስጋትን ላይ ወድቀዋል። አሁን ላይ ሬክ ማቻር በሳልቫኬር መታሰራቸውን ተከትሎም ብዙዎቹ ጦርነቱ ዳግም ሊነሳ ይችላል፣ ከዚህ በፊት የተፈጸሙ ስምምነቶችም ሊፈርሱ ይችላሉ የሚል ስጋት አላቸው። በዚህ ወቅት ታዲያ ከምክትል ፕሬዚዳንቱ ጋር ውጤታማ ዊት አድርግ ያለው የሚሉት ደግሞ አብይ አህመድ ናቸው። በደቡብ ሱዳን ያለው ወቅታዊና የጸጥታ እንዲሁም የፖለቲካ ችግር ለመፍታት ሁሉን አቀፍ ቀጠናዊ አካሄድ እንደሚያስፈልግ በአጽንኦት ገልጫሉ የሚሉት አብይ አህመድ የእሳቸው ሀገር በመላው ዓለም በሚያሳዝን ሁኔታ ቀውስን እየጠመቁ በጦርነቱ ሰባት ዓመት የመሯት መሆኑና ለዚህም ፖለቲካዊ መፍትሄ ማበጀት የማይፈልጉ ሰሞናቸው ማቅረባቸውን ዘንግተውታል። ኢትዮጵያ ለደቡብ ሱዳን ህዝቦች ያላትን የድጋፍ ቁርጠኝነት አጠናክራ እንደምትቀጥል አረጋግጣለሁ የሚሉት አብይ አህመድ ክልል ለይተው ማንነት ለይተው የሚገድሏቸውን ህዝቦች ግን አሁንም ቢሆን ሰላማችሁን ለማግኘት የሚያስችል ቁርጠኝነት ግን አልወሰዱም። በትግራይ ክልል የሚገኙ መጠለያ ጣቢያዎች ማስተናገድ ከሚችሉት በላይ እየተጨናነቁ እንደሚገኝ ዓለም አቀፉ የተፈናቃዮች ቡድን አስታወቀ። በትግራይ ክልል በተለያዩ አካባቢዎች የሚገኙ መጠለያ ጣቢያዎች በተፈናቃዮች ቁጥር መጨናነቃቸውን ዓለም አቀፉ የፍልሰተኞች ድርጅት አይኦኤም ትላንት መጋቢት ከ28 2017 ዓ ም በወጣው መግለጫ አስታውቋል። መጠለያዎቹ በተፈናቃዮች ከመጨናነቃቸው ባለፈ እየፈረሱ ነው፣ በዛም ሳቢያ ለአስከፊ ኑሮ እየተዳረጉ ነው ተፈናቃዮች ይላል። በመጠለያዎቹ የሚገኙ የተፈናቃዮች ቁጥር መጠለያዎቹ ሊያስ ሊያስቀሉት ከሚችለው ቁጥር በላይ መሆኑን ተጨናንቋል። ያለው ተቋሙም በየጊዜው ተጨማሪ አዳዲስ ተፈናቃዮች ወደ መጠለያ ጣቢያዎች በመግባት እየፈረሱ ነው ይላሉ መጠለያዎቹ ለመጨናነቃቸው በዋናነት ጠቀሰው የተጠቀሰው ምክንያት ደግሞ ቤት ተከራይቶ በአካባቢ ከሚገኙ ከተሞች ይኖሩ የነበሩ ተፈናቃዮች የሚከፍሉት በማጣታቸው ወደ መጠለያዎች በመግባታቸው ነው ይላል። በሽሬ አካባቢ የሚገኙ ማይ ሐንሳ ህጻጽ፣ አዲ መሃመዳይ እንዲሁም አዲ ነብሬድ፣ ታህታይ አዲ አቦና ሌሎች መጠለያ ጣቢያዎች የሚገኙ ተፈናቃዮች የደነት ስጋት ባልተራጀና በከፍተ ከፍተኛ ሁኔታ ላይ ናቸውም ይላል። በክልሉ በሚገኙ ትምህርት ቤቶች ጠለቡ የሚገኙ ተፈናቃዮች ወደ ጣቢያዎች፣ እንዲሁም ሌሎች ጣቢያዎች ለማዛወር ጥረት እያደረገ እንደሚገኝ የጠቆመው ተቋሙ እስካሁን ከ21 ትምህርት ቤቶች ላይ ተጠለው የነበሩ ተፈናቃዮች ወደ መጠለያ ጣቢያዎች ማዛወር ችያለው ይላል። ይሁን እንጂ አሁንም በክልሉ በተለያዩ አካባቢዎች ዘጠና ትምህርት ቤቶች ተፈናቃዮች ተጠለባቸው ይገኛሉ ብሏል። ይህም በርካታ ህጻናት ወደ ትምህርት ገበታ እንዳይገቡ አድርጓል፣ ቀውሱን እንዲባባስም አድርጓል ሲል አስታውቋል። የተፈናቃዮች ሁኔታ አስከፊ መሆኑን መጠለያ ጣቢያዎች በተቋቋሙባቸው አካባቢዎች የሚገኙ ነዋሪዎች እናም ተፈናቃዮቹ ግንኙነታቸው እየተፈታተኑ ይገኛልም ነው የሚለው። በትግራይ ክልል የሚገኙ ተፈናቃዮች በአስከፊ ሁኔታ ውስጥ እንደሚገኙና ቁጥራቸውም ከዘጠኝ መቶ ሚሊዮን የሚበልጥ መሆኑን ግሎባል ሸርተል ክላስተር የተሰኘ ተቋም ያወጣው ሪፖርት ዋቢ በማድረግ ከዚህ በፊት መዘገባችን ይታወሳል። በሰዓቱ ሪፖርቱ በክልሉ በሚገኙ ዘጠና የጋራ መጠለያ ማዕከላት ውስጥ የሚኖሩ 18ቶ ተፈናቃዮች ከባድና የተጨናነቀ ሁኔታ ውስጥ እንዳሉና የግል ቦታ የሌላቸው በጋራ ለመተኛት እንዲሁም የከባድ የጤናና የጥበቃ አደጋዎች ያስከተልባቸው ካምፕ ውስጥ አሉ ብሎ ነበር። በተጨማሪም በኢትዮጵያ ደረጃ ከ3.3 ሚሊዮን በላይ የሀገር ውስጥ ተፈናቃዮች ይገኛሉ የዓለም አቀፍ ፍልሰተኞች ድርጅት መረጃ ወይ በማድረግ ከዚህ በፊት መዘገባችን ይታወሳል። የትራምፕ ታሪፍ ተከትሎ ከ50 በላይ ሀገራት ለመነጋገር መጠየቃቸውን የአሜሪካ ባለስልጣናት ተናገሩ። የፕሬዚዳንቱ ታሪፍ ተከትሎ የአሜሪካ አክሲዮን ገበያ ከፍተኛ ቅናሽ ያሳየ ሲሆን፣ የዓለም ገበያ ላይም ለውጥ አለ ተብሏል። የዶናልድ ትራምፕ የታሪፍ ውሳኔ ተከትሎ ከ50 በላይ ሀገራት ወደ አሜሪካ ስለሚልኳቸው ምርቶች ለመነጋገር ኋይት ሀውስን መጠየቃቸውን ባለስልጣናት ይፋ አድርገዋል። ፕሬዚዳንቱ ታሪፍ ተከትሎ አሁን ላይ በርካታ ሎጭ ታይተዋል። ይሁን እንጂ የትራምፕ ባለስልጣናት ኢኮኖሚ ላይ የሚኖረው ዘላቂ ጫና ግን አሳንሰው አቅርቦታል። ሌላም ቢቢሲ በዘገባው። የአሜሪካው ፕሬዚዳንት ዶናልድ ትራምፕና ከአማካሪዎቻቸው በገቢ ምርቶች ላይ የጣለው ታሪፍ በዓለም ገበያ ላይ የፈጠረውን አለመረጋጋት አንዳንድ ነገሮች ለማስተካከል መድኃኒት መውሰድ ያስፈልጋል ሲሉ ተከላክለውታል። እሁድ እለት ወደ ኤርፎርስ ዋን እያመሩ ባሉበት ወቅት ለጋዜጠኞች ምላሽ ሰጡት። ፕሬዚዳንቱም ታይቶ ማይታወቅ መልኩ ለመበልጸግ ስራዎችና ኢንቨስትመንት ዳግም ወደ አሜሪካ እንደሚመለሱ ተናግረዋል። የትራምፕ ከፍተኛ ባለስልጣናት ባለፉ ሳምንት ይፋ የተደረገውን ታሪፍ በታቀደው መሰረት ተግባራዊ እንደሚሆን ገልጸው የኢኮኖሚ ሪሴሽን ሊኖር ይችላል የሚለውንም አጣጥለዋል። ትራምፕ ይህን አስተያየት ከሰጡት ሰዓታት በኋላ በእስያ የአክሲዮን ገበያ ማለዳ በከፍተኛ ሁኔታ የቀነሰ ሲሆን የጃፓኑ ኒክኪ በ6300 ሲወርድ የሆንግ ኮንግ ሃንግ ሴንግ ደግሞ 98 መቶ ያህል ድርሻውን አጥቷል። አረብ ለት 3 የስቶክ ማርኬት አመላካቾች በአሜሪካ ከ5 በመቶ በታች ማሽቆልቆላቸው የታየ ሲሆን ኤስኤንድፒ 500 ደግሞ ከ22 ጀምሮ በአሜሪካ የአክሲዮን ገበያ ታይቶ ማይታወቅ መልኩ በ6 መቶ ቀንሷል ተብሏል። የሳውዲ አረቢያ የአክሲዮን ገበያ እንዲሁም የኮሮና ቫይረስ ወረርሽኝ ወዲህ ከፍተኛ ነው በተባለ መልኩ የ7 በመቶ ቅና ምላሽ አሳይቷል። በአሜሪካ ግዙፍ የሆነው ጂፒ ሞርጋን የትራምፕ የታሪፍ እርምጃን ተከትሎም የአሜሪካና የዓለም አቀፍ የኢኮኖሚ 60 መቶ የመውደቅ እድል እንዳለው ተንብዮ ነበር። ዶናልድ ትራምፕ እሁድ ዕለት ወደ ኤርፎርስ ዋን እየተሳፈሩ ለጋዜጠኞች እንደተናገሩት የአውሮፓና እስያ ሀገራት ከስምምነት ላይ ለመድረስ እየተሟሟቱ ነው ሲሉ ተደምጠዋል። የተወዳችሁን የተከበራቸው የኢትዮ ኒውስ ቤተሰቦች የዕለቱ ዜናዎች እነዚህ ነበሩ። መልካም ጊዜ አለው።